በዓለማችን በተፈጥሮ ጸጋ የተንበሸበሹ ከሚባሉ ሀገራት ስሟ ከፊት ይጠቀሳል። ተፈጥሮ የኮንጎን ገጸ ምድር ያለ ስስት ባርካዋለች። ከርሰ ምድሯ የዓለም እጅግ ተፈላጊና ውድ ማዕድናት ማህፀን ነው። ዴሞክራቲክ ሪፐብሊክ ኮንጎ በተፈጥሮ በረከት እንዲህ የረሰረሰች ትሁን እንጂ ሕዝቧን ከድህነት ማላቀቅ የቻለች አገር ለመሆን ግን እስካሁን አልታደለችም። ይህም ቀርቶ የሀገሪቱ ዜጎች በተለይ ከቅኝ ግዛት ዘመን ጀምሮም እስካሁን ሰላም ውሎ ያደሩበት ጊዜ እምብዛም ነው ማለት ይቻላል። እንዲህ ያለው ጠባሳም በሀገር ውስጥ ብቻ ሳይሆን የጎረቤት ሀገራትን ጭምር የሸፈነ ሆኖ ዘልቋል። ለዚህም ነው በዴሞክራቲክ ሪፐብሊክ ኮንጎና እንደ ሩዋንዳ ባሉ አጎራባቾቿ መካከል መጠራጠርና አልፎ አልፎም በተልእኮ አስፈጻሚዎች በኩል ጦር እስከ መግጠም የሚደርሱት። ለማሳያ ያህል ዴሞክራቲክ ሪፐብሊክ ኮንጎ ውስጥ ነፍጥ ያነሳውን ኤም23 የተሰኘ አማጺ ቡድን የውጭ ኃይሎች ድጋፍና አይዞህባይነት አለው ስትል ኪንሻሳ ትወቅሳለችም። ከነዚህ የውጭ ኃይሎች መካከል ደግሞ የጎረቤቷ ሩዋንዳን ስም ከፊት ትጠቅሳለች። ኪጋሊ በበኩሏም እንዲህ ያለውን ውንጀላ ስታስተባብል ኖራለች። የሆነው ሆኖም ሁለቱ ጎረቤታሞች በኳታርና አሜሪካ ሸምጋይነት ባለፈው ክረምት አጋማሽ የሰላም ስምምነት ተፈራርመዋል። የዴሞክራቲክ ሪፐብሊክ ኮንጎ መንግስት የሀገሪቱ ሰላም እየተረበሸ ያለው በውጭ ኃይሎች አቅም ብቻ አይደለም ባይ ነው። በሀገር ውስጥም የባዕዳን ኃይሎች ተልእኮ አስፈጻሚ የሆኑም የትሮይ ፈረሶች አሉ ነው የሚለው። በተለይም የሀገሪቱን የቀድሞው ፕሬዝዳንት ጆሴፍ ካቢላን በጽኑ የሚኮንነው የኪንሻሳ መንግስት በሰውየው ላይ የሀገር ክህደት ክስ እስከመመስረት መድረሱ የሚታወስ ነው። እኒህ ሰው ጆሴፍ ካቢላም ወደ ሥልጣን የመጡበትን ጊዜና ሁኔታ በጥቂቱ እንመልከት። ሀገሪቱ ስያሜዋን ወደ ዴሞክራቲክ ሪፐብሊክ ኮንጎ ከመቀየሯ በፊት ዛይር በሚል ትጠራ ነበር። ከቅኝ ግዛት ዘመን ማክተም በኋላ የሀገሪቱ ፈላጭ ቆራጭ መሪ የነበሩት ደግሞ ሞቡቱ ሰሲስ ከሆነው ብቃሉ። የእኒያን የለየላቸው አምባገነን መሪ የረዥም ዓመታት አገዛዝ በመቃወም ጫካ ከገቡት ኃይሎች መካከል ሁኔታዎች የተመቻቹላቸውና በለስም የቀናቸው ላውረንት ካቢላ የተባሉ ሰው የሚመሯቸው አማጺያን ኃይሎች ሆኑ። የሙቡቱን መንግስትም ፈነገሉ። ላውረንት ካቢላ የሀገሪቱ ፕሬዝዳንት ሆነው እንደ አውሮፓውያን አቆጣጠር ከ1997 እስከ 2001 ሀገሪቱን መሩ። የሀገሪቱን ይፋዊ ስያሜም ከዛየር ወደ ዴሞክራቲክ ሪፐብሊክ ኮንጎ መለሱት። 2001 ላይ ግን በድንገት በሰው እጅ ተገደሉ። ያኔ የ30 ዓመት ወጣት የነበሩት ልጃቸው ጆሴፍ ካቢላም ስልጣኑን በፍጥነት ተቆናጠጡ። ለ18 ዓመታትም ሀገሪቱን መሩ። በ2019 ግን ሳይሆንላቸው ቀረም። ፌሌክስ ሴሼኬዲ ስልጣኑን ከጆሴፍ ካቢላ ተረክበው አሁንም ሀገሪቱን በማስተዳደር ላይ ይገኛሉ። ይሁንና ከተወሰኑ ዓመታት ወዲህ በተለይ የአማጽያን እንቅስቃሴ እየበረታ መጥቶ ነበር። ከዚህ ጋር በተያያዘ የሴሼኬዲ መንግሥት ነገሩን ከውጭ ኃይሎች የማይጠረቃ ፍላጎት ኮንጎን አራቁቶ ለራስ ብቻ ከማጋበስ ጋር ያያይዘዋል። ይህን ፍላጎት ለማሳካት ደግሞ እንደ ኤም23 ያሉ ቡድኖችን በመሳሪያና በገ ገንዘብ በማፈርጠም ጭምር ለማሳካት ሲሞክሩ ይስተዋላል ይላል። በተለይም በዚህ ረገድ ቀድሞ ሀገሪቱን ለ18 ዓመታት የመሩት ጆሴፍ ካቢላ እጃቸው አለበት ባይ ነው። በ2019 ምርጫም ሥልጣናቸውን ያጡት ጆሴፍ ካቢላ በሀገር ውስጥ ባይኖሩም ካሉበት ሆነው የኪንሻሳ መንግሥት የሚያቀርብባቸውን ውንጀላ መሰረት የለሽ ሲሉ ከርመዋል። የሴሼኬዲ መንግሥት ግን ካቢላን ከባዕዳን ኃይሎች ጋር አብሮ ሀገርን ከመጉዳት በሰብዓዊነት ላይ በተፈጸሙ ነውሮች፣ ሌላው ቀርቶም በጾታዊ ጥቃቶች ጭምር ነበር ክስ የመሰረተባቸው። ክሱን ሲመለከት የቆየው ደግሞ የሀገሪቱ ወታደራዊ ፍርድ ቤት ነው። እናም ትናንት ሌሊቱን የሀገሪቱ ሚዲያዎች የወታደራዊ ፍርድ ቤቱን ውሳኔ ለዓለም አስተጋብተዋል። የኮንጎ ዴሞክራቲክ ሪፐብሊክ የቀድሞ ፕሬዝዳንት ጆሴፍ ካቢላ በተከሰሱባቸው ሁሉ ጥፋተኛ ሆነው ተገኝተዋል። የሞት ፍርድም ተላልፎባቸዋል። ጆሴፍ ካቢላ በሌሉበት የተላለፈባቸውን ይህን ውሳኔ ከሰሙ በኋላ የወታደራዊ ፍርድ ቤቱን ውሳኔ ረብ የለሽ ስለ ማለታቸውም ተዘግቧል። አሁን ደግሞ አንዴ ወደ ኋላ በዴሞክራቲክ ኮንጎ የተፈጥሮ ጸጋ የቋመጡ ቅኝ ገዢዎች የሀገሪቱን ዜጎች በብሔራና ክሰዋቸው ነበር የቆዩት። ይህና አሻፍረም ብለው በ1960ዎቹም በተለይ የቤልጅየምን ቅኝ ገዢነት እንዲንኮታኮት ያደረጉ ልጆቿ ነበሩ። ዴሞክራቲክ ኮንጎ ለህዝባቸው በጎራ እየዙ የተነሱ ወጣት መሪዎችን አላጣችም ነበር። በዚህ ረገድ ፓትሪስ ሉሙምባን ሳይጠቅሱ ማለፍ የፓን አፍሪካኒዝምን ህልሞች ችላ የማለት ያህል ይሆናል። ኮንጎ ኪንሻሳም በ1960 ነጻ እንደወጣች የመጀመሪያው ህጋዊ ተመራጭ ጠቅላይ ሚኒስትሯም የያኔው የ36 ዓመቱ ወጣት ፓትሪስ ሉሙምባ ነበር። ያ ተራማጅ ወጣት መሪ እንዳይመረጥ ቅኝ ገዢዋ የነበረችው ቤልጅየምና አሜሪካም ያልፈነቀሉት ድንጋይ አልነበረም። ሆኖም ተመረጠ። ቤልጅየም በሲአይኤና በሉሙምባ ተቀናቃኝ አይሆኑም የሀገሩ ልጆች ጭምር ታግዛም ያንን የአፍሪካ ለውጥ አራማጅ ወጣት መሪ በአጭር አስቀጨችው። ስልጣን በያዘ በወራት ጊዜ ውስጥ አስገደለችው። መገደሉ ብቻ ሳይሆን ሬሳው እንኳ እንዳይገኝ በአሲድ አቅልጠው አሟሙት። ቀደም ብሎ የወርቅ ጥርሱም መንጭቀው ወስደው ነበር። ያ የወርቅ ጥርሱ ቤልጅየም ውስጥ ለብዙ ዓመታት ተቀምጦ ኖሯል። በዚያ ዘመኑ ድርጊቷም እፍረት ያሸማቀቃት የአሁኗ ቤልጅየም የሉሙምባን የወርቅ ጥርስ ከጥቂት ዓመታት በፊት ብራስልስ ውስጥ በተካሄደ አንድ ሥነ ሥርዓት በንጉሷ ፊሊፕ በኩል ለፓትሪስ ሉሙምባ ልጆች ማስረከቧ አይዘነጋም።